ለቃትም አባዬ እና በዚህ በልጅ መሀል ያለው ግንኙነት ምንድን ነው ብላ እንደጠረጠረችው የዲኤንኤው ምርመራውን ጉድ አወጣችው። ወይዘሮ ማርታም አንቺ ማነሽ? ምንድነሽ? ምን ስለሆንሽ ነው በትዳሬ መሀል ገብተሽ እንደዚህ አይነት ጥርጣሬ የምትጠረጥሪው ከትዳሬ ላይ እጅሽን አንሺ ብዬ አላልኩሽም ወይ? በማለት እንግዲህ አንገቷን ሴት ጠርግታ ይዛታለች ማለት ነው። አንዳንድ ጊዜ በልጆች ምክንያት ትዳር ይፈርሳል፣ አንዳንድ ቤት ደግሞ በልጆች ምክንያት ይገነባል ማለት ነው። እና አቤል የሰራችሁ ስራ ትክክል ነው ትክክል አይደለም የሚለውን አብረን እናያለን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እንግዲህ አቤቄል እንደዛተችው የዳጣን ጠጉር ቆርጬ ዲኤንኤ አስመረምራት አለው፣ ከአባዬ ጸጉር ጋራ ብላ እንዳለችው እንግዲህ መቀስ ይዘው ወደ ክፍሏ ስትሄድ፣ ባለፈው ሰላም ደርስ አባት ነበረ። በዛሬው ዕለት ግን ደግሞ ዳጣ ጠጉሯን ስታበጠር ጠብቃ እንግዲህ መታጠቢያ ክፍል ገብታ እሷም እንደሚታጠብ ሰው ሆና እሷም ጠጉሬን እያበጠርኩ ነው ቋይ ልታበጠሪ ነው አንቺም አሁን ወጣልሻለሁ ልትታጠቢ ከሆነ ብላት ነበር። ና እሷም አሁን አበጠሪና ውጭልኝ ብላት ነበር። ና እሷም እሺ ታገሺኝ ትንሽ እወጣልሻለሁ ስትላትም እንግዲህ አሁን እኔም ጠጉሬ ተንጨብሮብኛል ላበጥረው ብዬ ነው ትላታለ። ዳጣ ግን አበቄ ልዬ በጣም እንደምወድሽ ታውቂያለሽ አይደለ ግን ስትላት አታስመሲ ነበር ያለቻት። እሷም ግዲ ይህን እያስመሰልኩ አይደለውም በጣም ነው የሚሞድ ሽኮን ያለቻት እና ስለዚህ በውጭልኛ ሆም ሚዶንም ስጭኝ ነበር ያለቻት፣ ማበጠሪያውን ስጭኝ ነበር ያለቻት እና እሷም እንዴት በእኔ ማበጠሪያ ልታበጥሪ ስለምን? ችግር አለው ኦድሻ ለላሽም እንዲያውም ስትላት፣ እሱንማ ያልኩሽ እኔ ነኝ ነበር ያለቻት። እሷም እኔ ሞድሻለው በቃ ማበጠሪያውን ስጪኝና ውጪ ነበር ያለቻት። ማበጠሪያውን ሰጣት እንግዲህ። ዳጣ ግራ በመጋባት ቆማ ነበረ ና እና ምን ይገትርሻል ውጪ እንጂን? ያለቻት ዳጣም እንግዲህ የቆመችው ከመቼ ጀምሮ ነው በእኔ ማበጠሪያ የምታበጠሮ የምትጠየፈኝ ሴትዮ? በማለት ነበርና ውጪ እንጂ ስትላት እሷ እንግዲህ ከመታጠቢያ ክላሱ ትወጣለች ማለት ነው። ጸጉሯን በቤስታል አርግታ ከአባቷ ጠጉር ጋር እንግዲህ ዲኤንኤ ለማስመርመር ሰታ ትገኛለች ማለት ነው። ብሩን ጌታ መጣች ታላችሁ እንግዲህ ወይዘሮ ማርታ ስትጠይቃት ሰታታለች ማለት ነው። እሷም እንግዲህ እኔ ማየ የው ነገር ስጠይቃት እኮ አትከለክለኝም፣ ዝም ብላን የምትሰጠኝ አንተን አባዬ ለምን ውዴት ብለ ጥያቄ የምታበዛብኝ በማለት ነበር ያለችው። ና አባትየው ይሄ ብር ስለዚህ ምክንያት ከሌለው አያስፈልግሽም በማለት ነበር እና የከለከላት እናትየዋ ግን ምንም ሳት ትጠይቃት ብር ስጭኝ ማየ ስትላ ዝም ብላ ሰታታለች ና ነገር ግን ይሄ የዲኤን ምርመራ የአቶ ደረጀን ትዳር ሳይበጠብጥም አይቀር ይመስለኛል ና እንግዲህ አቤቄ ልም ጠጉሩን በቤት ሳል ካደረገች በኋላ ያው እናቷ የሰጠቻት ብርትን ስለሚጎላት ሳሎን ላይ ቁጭ ብላ እናቷን እየተጠባበቀ ነበርና፣ እናቷ ወይዘሮ ማርታ ከስራ ስትመጣም እንግዲህ አቤቄ ል ፍልቅልቅ ብላ እንደ ፋንዲሻ በሳቅ ነበር የተቀበለቻትና፣ እሷ የኔ ፍልቅልቅ ዛሬ ደግሞ ደስ ብሎሻል ምን ተገኝቶ ሆኖ ነበር ያለቻትና፣ እሷ ግን ፍልቅልቅ ብላ የጠበቀቻት። የትንሽ በር ስለሚጎላት ለማስመርመሪያው እሱን ለመጠየቅ ነበርና እሷ እንግዲህ ሰላም ብላት ዛሬ ደግሞ ደስ ብሎ ሻል ምንድን ነው ምናምን ብላት እንግዲህ ቁጭ ብላ ነበርና እሷ እንግዲህ እማዬ በጣም እንዴት እንደምወድሽ ታውቂያለሽ አደሎ ነበርና ያለቻት። እሷም ወሬኛ እንደዚህ አይባልም። ቤተሰብ መውደድን ብቻ ሳይሆን የሚፈልጉት ቤተሰብ የሚሏቸው ልጆች ቤተሰብ የሚሏቸውን እንዲሰሙ ነው የሚፈልጉት ነበር ያለቻትና እና እማዬን ያልሰማም እንዴ ታዲያን ያለቻት። መስማት ብቻ ሳይሆን ተግባር ማድረግ አለብሽ ያለቻትና ስለዚህ ደግሞ እማዬ የሰጠሽኝ ብር ትንሽ ጎሎኛል ነበር ያለቻት እና በይ በይ በይ ደግሞ መጀመሪያ የሰጠው ሽንብር ራሱ ምን እንዳደረሽ ሳይታወቅ ሌላ ብር ጨማሪ ጠይቅ ያለሽ በማለት እንግዲህ እሷም በይስቲ መጀመሪያ የሰጠው ሽንብር የት እንዳደረሻት ንገሪ ነበር ና ያለቻት እሷም አይ ማየ ዛሬ ደግሞ ሰርፕራይዝ አለሽ እኮ ና ያለቻት ምንድ ነው? ሰርፕራይዙ ደግሞ ስትላት እንግዲህ አይ ማየን ኮ በጣም ነው ወድሽ ነበር ያለቻት ደግማ ና እሷም እናንተ የዘመኑ ልጆች እኮ በጣም ነው እንድወዳችሁ ስትሉ እያላችሁ ነው አንድ ወንድ ስታዩ እኛ ረስታችሁ ተከትላችሁ ልም የምትሉት ነበር ነበር እና ያለቻት። ናይም ማየኔ እንደዛ አላደርግም ነበር እና ያለቻት። እንግዲህ ሆነሽ መገኘት ነው ያለቻት እና እና አታከብርኝም አትወጅኝም እያልሽ ነው ማለት ስትላት፣ እንግዲህ እሷም አላልኩም፣ አንቺም ትወጅኛለሽ፣ እኔ እምወድሻለሁ፣ ነገር ግን እቤተሰብ ማክበር እቤተሰብ የሚሉትን መስማት ግዴታ ነውን ያለቻት እና እሺ ማየን ያለቻት እና ብሩን እሺ ምንድን ያደረግሽ ውስጥ ንገሪን ስትላት፣ እንግዲህ ለመናገር ፈቃደኛ አይደለችም ማለት ነው እና እሷ ይህን ነገሮች በሚስጥር ነው እያካሄደች ያለችው። ና ስልኳን ስታወጣ ወጣ ብላ ነው እና እንዴት ነው እያለች ሁሉን ነገሮች እያጣራች ምርመራው በስንት ቀን ውስጥ ያልቃል እያለች እያወራች ነገሮችን ያጣራችው ማለት ነው፣ እና እንደዚሁም ምርመራው ተመርምሮ አልቆ ሄዳ ይዛ ስትመጣም እንግዲህ ከምርመራ ከናታን ጋር ተገናኝቶ ነበረ። ለናታንም ለመንገር እንግዲህ ዳር ዳር ብላ ነበረ። እሱ ግን ወሬ እየተቀበላት አይደለም። እሷ ቅናት ብቻ ነው በቃ አንተ ዳጣ እዚህ ቤት ከመጣይ ጀምሮ ለእኔ ፎከስ መስጠትታል። በጣም አስጠልቻሉ። ልታየኝ እንኳን ፍላጎትህ አይደለም ነው ያለችው። እነሷ ምንድን ነው ዳጣ ዳጣ ምት ዳጣ እኮ ላንቺ በጣም ጥሩ አስተሳሰብ ነው ያላት፣ በጣም እኮ ነው ምትወድ ስላት፣ እሷ ነች እንደዚህ በላት ያለች። ስለዚህ እኔ ራሴን ነው እንጂ ማዳመጠው ሰዎችን አላዳምጥም ነበር ና ያላት። እሷ ግን የዳጣ ቅናት ብቻ ስለሆነ እንድትጋብዘኝ ይፈልጋል ነበር ያለችው እና እሱም በጣም ሾክላለው ብሏት ነበረ። አይ ጋብዘኝ ነበር ያለችው። እሱ ግን እየሄደ ያለው መጽሐፍ ለመቀበል ነበር። መጽሐፍም እንግዲህ ለመቀበል የሄደው የራሱ መጽሐፍ ለጓደኛ የሰጠው ነበር። እሱም እንግዲህ አባቱ አቶ ደረጀ ከላሱ ገብቶ ነበር እና እናታን እያጠና ነበር በዛን ሰዓት። እሱም አባዬ እንዲህ ከላሴ ድረስ መጣን የራሱ እኮ መጣ ነበር ነበር ያለው እሱም አይ ችግር የለውም ለራሴ ጉዳይ ስለሆነ ክላስ ድረስ የመጣሁት ይለውና እንግዲህ የሆነ የፈለግኩት መጽሐፍ ነበረ አለ ኮይ ብሎ እንግዲህ የመጽሐፉን ስምም ጠቅሶለት ነበረ። እንግዲህ ያ መጽሐፍም እሱ ጋር እንደሌለ ጓደኛው ለተወሰኑ ቀናት ሊያነበው ወስዶት እንደሆነ ይነግረዋል ማለት ነውና እሱም እንግዲህ ደውዬ አሁን አስመጣልሃለሁ በማለት ነው ያለው። እሱም እሺ ብሎ በታህ በደንብ በርታና አጥና ጎበዝ ሆን በአሁንም ጎበዝ ነህ። እኛ አባቶች፣ ቤተሰቦች በልጆቻችን መኩራት እንፈልጋለን። ልጆቻችን ትልቅ ደረጃ ደርሰው ማየት እንፈልጋለን። አባትህ ደግሞ እኔ ጋር ያስገባክ አንተን ጠርጥሮ በአንተ ሳይተማመር ቀርቶ ሳይሆን ወንድ ልጅ ነህ ሊርብህ ይችላል ልትጎዳ ትችላለህ ብሎ ነው፣ በማለት ነው ያለውና እሱም እንግዲህ አይ አባዬ፣ እንዲያ ኧረ በጣም ከእናንተ ከመልካም ቤተሰቦች ጋር አስገብቶኛል፣ አባቴ ሁሉም ነገር ተመችቶኛል፣ እና አባቴን ደግሞ አኮረዋለሁ በማለት ነው ያለውና፣ አዎ አባትህ ለደቂቃ እንኳን ከአፉ አያወጣ በጣም ነው የሚተማመንብክ በጣም ነው የሚወድህ ደግሞ ያለውና፣ ስለዚህ አንተ ማሰብ ያለብህ አባትህ እዚህ ያስገባህ አንተ ትባልጋለህ ወይም ደግሞ መስመር ትለቃለህ ብሎ ሳይሆን ይርባሃል እንደዚሁም ከሰው ጋር መሆን አለበት ብሎ ነው ይለዋልና እሱም አውቃሉ አባዬ በማለት ነበር ያለውና፣ ግን እባክ ንስቲ እችን ውሃ ልጅ ውሃ የምትባል ልጅ እንደው ምን ባደርጋት ይሻለኛል ነበር ያለውና፣ ምን ነው ሲለው እንግዲህ እሷም ድንገት እኮ ፈጣሪያ የበለውና እኔና ማርታ እኮ አንድ ነገር ብንሆን እኮ እች ልጅ እኮ እንሰሳ በላት ምንም አታውቅም ነበር ያለውና እሱም እንግዲህ አይ አባዬ፣ ጊዜ አስተምራት አልተዋት ነበር ያሉ። እስካሁን ያልተማረች እንግዲህ ወዲያ ትማራለች ብላ ነው ከዚህ ከዳጣ ጋር ገጥማ እንደምን ብላ ካልተማረችልኝ ያለውና ትማራለች አባዬ፣ እድሜ ያስተምራት አልተዋት ነበር ያለው። እንግዲህ ዳጣም ጠጉሬን ካልሰራሽልኝ እያለቻት ትገኛለች። ሰላምን እንግዲህ ሰላምን ጠጉሯን ሰርታላት እንዴት ነው ምሰራልሽም እያለቻት ነበረ። ሁለትም ቦታ ሶስትም ቦታ ርጊና ስሪው ብቻ ብላት ነበር። ና እሷ ሁለት ቦታ ሰርታላት። እንደዚሁ እኮ ብለጊውም ያምርብሽ ነበር ስትላትም አይ እኔ በመላጣውም እኮ ያምርብኛል ነበር ስትላት፣ እሷን ይሄን እኮ ናታንም የሚወድልሽ ይህንም በራስ መተማመንሽን ነው ስትል፣ እንዴ በጣም ይወድኛል እንዴ ስላት፣ አዎ በራስ መተማመኗን በጣም ነው ምወድላት ብሎኛል ያለቻት። ና እሷ እኔም እኮ እሱ መልካም ልጅና ጥሩ ልጅ ነው እኮ ወደዋለሁ ነው ያለቻት። ማለት ነው ወደዋለሁ ስትል ደግሞ ፍቅር አይደለም፣ በወንድምነት አይን ነው ማለት ነው። እና ጠጉሯን ሰርታ ስትጨርስላት እንግዲህ ፍቺውን ያለቻት ድጋሚ እንዲህ ለምን ፈቷዋለ ስላት አይኔ ጠጉሬን መሰራት ፈልጌ ሳይሆን አንቺ ጉያ መቀመጥ ደስ ስለሚለኝ ነው ያለቻት። ና እንግዲህ ሰላም በጣም ተገርማ፣ እንዴ ችግር የለውም እኮ እኔ ስራ ከጨረስኩ ምን ጊዜም እኮ እኔ ጋ መቀመጥ ትችያለሽ ነው ያለቻት። ና የሆነ ውስጧ የሚነግራት ነገር አለ ዳጣ ማለት ነው። ና እንግዲህ እንደዚሁ ባል ስትመርጭ ደግሞ ተጠንቀቂ፣ ድንገት ያሁን ወንዶች ተለስለስ ብለው መጀመሪያ ጥሩ ነገር አሳይተውሽ ቀርቡሽ፣ ና መጀመሪያ ላይ ግን እድሜ ልክሽን ሰባራ ነው የሚያደርጉሽ በማለት እየመከረቻት ነበረ። እሷም እንግዲህ አንቺ ሳታገቢ እኔ መምከራ ይከብድሞ ስትላት፣ እኔ እኮ በእድሜ እበልጥሻ ደርሻለሁ ቦልድ ሽኳ ደርስሻለሁ። ስትላትም የኔ እናት ግን አንቺን ታክላለች አይደለ ነው ያለቻት። ና እንዴ እናትሽን አታውቂያትም እንዴ ስትላት እንግዲህ ለመናገር ፍቃደኛ አይደለችም ዳጣ አይ በቃ ተይው ሌላ ጊዜ ነግርሻለሁ ብላ ነበረ እንትን ያለችው። ና ዝም ያለችው እሷ ምንድን ነው ስለ እናሳውራብሽ ብዙ ጊዜ ዝምት ያለሽ ፍቃደኛ አይደለሽም እሺ በቃ ትቼዋለሁ ነበር ያለቻት። አዎ ተይው በቃ እሺ አንቺ እንዳልሽ ምክርሽን እቀበላለሁ ብላ ነበረ ና እና በጣም ነው ዳጣ ሰላምን የምትወዳት የሆነ የሚያገናኛቸው ነገር አለ ውስጡ ያውቃል። እና እንግዲህ ጸጉሯን መሰራ ሳትፈልስ ጸጉሬን ስሪልኝ ብላ ሄዳ ቆዩ ቁጭ ብላ ነበር ማለት ነው እንግዲህ እንደዚሁም ደግሞ አቤቄልም ምርመራ ወረቀቱን ይዛ እየመጣች ነበረ። ናታን ግብዣ ቤት እዙዋት ሄዶ እንግዲህ ዛሬ ጉድ ይወጣል ታ ያለ ቆይ ስለዝች ስለ ሌባ ልጅ እያለች የቷነች? ደግሞ ሌባ ምትያስ ዳጣ ነው አዎ ስለሷ ጉድ ይወጣለች የዱርዬ ዛሬ ጉድ ይወጣል ታያለህ፣ ምን እንደሚፈጠር እያለችው ነበር። እሱ ግን ምንም ነገር ብሎ አልተቀበላትም። እንደዚህም ደግሞ ታደርጋለች ብሎ አላሰበም። ስለሆነና ወደ ቤት ገብታ እንግዲህ እናቷ መኝታ ክፍለቆች ብላ ነበረ። እማዬ ብላ ገብታ ነበር። ና ሷም ዛሬ የሆነ ነገር አለ፣ እንዳትቆጭኝ እኔ ያንቺ ልጅ ስለሆንኩ የሆነ የጀመርኩትን ነገር ሳልጨርስ ማቆም እንደማልወድ ታውቂያለሽ ነበር ያለቻት ወይዘሮ ማርታም እንግዲህ ሚስጥሩ ምን እንደሆነ ስላልገባት እኮ አንቺ የኔ ልጅ አይደለሽ? ጀግና የኔ ልጅ እኮ እኔም እኮ እንደዚሁ ነው የነበር ያለቻት እና ስለዚህ የምርመራ ውጤቱን ከጀርባዋ አደብቀው ነበር እና እማዬ ይህን አንብቢ ብለን የሰጠቻት እናትየው፣ እንግዲህ በጣም በመደገጥ ምንድን ነው ነው ያለቻት። ምን እያደረሽ ነው? ምንድን ነው አንቺ ልጅ ምን ሽም ደስ አላለኝም ስትላትም፣ እንግዲህ ወረቀቱን ክፈና ክፈችና እዩ እማዬ በቃ እኔ የጀመርኩትን ነገር ካላወኩ ነቱን ደስ አይለኝም። ስለዚህ አባዬን ጠጉርና የዳጣን ጠጉር አስመርምሬ ነው ስለዚህ ክፈችና ውጤቱን ይው ነበር ያለቻት። ወይዘሮ ማርታም እንግዲህ በጣም ነው የደነገጠች። እንዴ አንቺ ማን እስለሆንሽ ነው እኔ አብሬ ስኖር ን ሁሉ እድሜን አንድ ቀን ያልጠረጠርኩትን ባሌን ጠርጠረሽ ልታስመረምሬ ሹ ምን እስለሆንሽ ነው? ከትዳሬ ላይ እጅሽን አንሺ ብዬ አላልኩሽም ወይ? በማለት ነው እንግዲህ ነቅ አርግታ እዛው የያዘቻት ማለት ነው። እሷም እማዬ በቃ በጣም ስለጠረጠርኩ ነው ማወቅ ስለፈለግኩ ነው ቤቱን ከፈችና ኢ ነበር ያለቻትና እሷም አላይም፣ ማን ነው አስመርምሪ ያለሽ? ይሄን ሰሞን ወጣ ወጣ አብዝተሻል፣ ብር አምጪ ማለት አብዝተሻል፣ ለካ ይሄን ልታደርጊ ነው ብላ እንግዲህ አንገቷ ነው ነቅ አርጌ ተያዘቻት በጥፊ መታታለች ማለት ነው። እንግዲህ እነሱ ሲንጫጩ ሲጫጫው፣ ናታንና ዳጣው ሀ ሳሎን ቁጭ ብለው ነበረ። እንግዲህ እሷም ደዚሁ ናታን በማለት ተጣርታው ነበረ። ናታን ሮጦ ሄዶ ገላግሏቸዋል ማለት ነው። አቶ ደረጀ ግን ቤት የለም፣ ይሄን ጉድ ለጊዜው አልሰማም። አቶ ደረጀ ሲሰማ ደግሞ ምንድን ነው የሚፈጠረው? በጣም ከባድ ነገር ነው የሚፈጠረው። እንግዲህ አሁን እናትየዋ ማን ስለሆንሽ ነው በትዳሬ ውስጥ ገብተሽ የምትበጠብጭ ነው ያለችው እና ስለዚህ፣ በአቤቄል ምክንያት የነሱ ትዳር መፍረስ የለበትም እኛም ብለን እናምናለና፣ ልጆች በቤተሰብ ጣልቃ ገብተው ትዳርን ባያፈርሱ እና ጥሩ አይደለም ያደረገችው ይሄ ነገር ቢሆን ራሱ እውነት ራሱ ቢሆን ውጤቱ ለእናትየዋ መስጠት አልነበረባትም ማለት ነው። ስለዚህ የኔ ሀሳብ ያ የተሰጣት ውጤት ወይ ሌላ ነገር መሆን አለበት፣ ወይ ደግሞ አንድ ሰው ከዛ ጋር ሰርቆ መደበቅ አለበት። ዳጣም በጣም ተደናግጣ ቆማ ነበር። ና ወይ አንድ ሰው ያን ውጤት አንስቶ መደበቅ አለበት ብዬ አስባለሁ። አባትየው ከሰማ ሌላ ከባድ ችግር ነው የሚፈጠረው ስለሆነ ማለት ነው። በቀጣይ ቪዲዮ እንግዲህ ምን ይፈጠራል፣ ምን አዲስ ነገር አለ የሚለውን እንግዲህ እዤላችሁ መጣ ይሆናል። ለዛሬ በዚህ ይሰናበታችኋለሁ። እስከዛ ድረስ ጀርሰን ብቱልኝ። ባይ ባይ። ሁላችሁንም ከልባ አመሰግናለሁ።